ሰላም ጤና ይስጥልኝ። ተመልካቾቻችን፣ ሰለሞን ሙልጌታ ካሳነኝ ሳምንታዊ ቴክቶክ ሰለሞን በኢቢኤስ ተጀምረዋል። በዛሬው ፕሮግራም ባለፈው ሳምንት የጀመርኩትን የነጂ አልባ መኪና ቴክኖሎጂ ክፍል ሁለት ፕሮግራም ነው የሚሆነው። በዛሬው ደግሞ ሰፋ ያሉ እንደዚህ ወደፊት ይሄ ቴክኖሎጂ እስከዛሬ ያለውን በተወሰነ መንገድ ጠቅሻለሁ ባለፈው ሳምንት፣ ዛሬም ደግሞ ትንሽ እሱ ጋር ቀጥልና ወደፊት ይሄ አስደናቂ ቴክኖሎጂ ወደ ምን እንደሚደርስ አስቃኛችኋለሁ። ከዝግጅቱ ጋር መልካም ቆይታ። ባለፈው ሳምንት ይህ ቴክኖሎጂ የነጂ አልባ መኪና ቴክኖሎጂ በፍጥነት እያደገ እንደመጣና ትላልቅ በርካታ የመኪና አምራች ኩባንያዎችን ጨምሮ የቴክኖሎጂ ተቋማት እንዲሁም እጅግ በጣም በርካታ የሆኑ ሌሎች ድርጅቶች በቢሊዮን ዶላር የሚቆጠር ወጪ እያወጡ ለዚህ ቴክኖሎጂ በመመደብ ቴክኖሎጂው እንዲያድግ እንዲፋጠንና ለሕዝቡ ለገበያ እንዲውል ከፍተኛ እንቅስቃሴ እየተደረገ እንዳለ ጠቅሼ ነበረ። ከዚህም በተጨማሪ ዛሬ የምናያቸው እንቅስቃሴዎች እና በጥቅም ላይ የዋሉ ከፊል የነጂ አልባ ቴክኖሎጂዎች ይህን የሚያመላክቱ ናቸው። የጉግል ነጂ አልባ መኪና ቴስላን፣ መርሴዲስን፣ እና ቢኤም ደብሊውን ጨምሮ እንዲሁም አውዲን ጨምሮ በርካታ እንዳልኳችሁ በከፊል ራሃቸው ማሽከርከር የሚችሉ መኪናዎች ለተጠቃሚዎች በሽያጭ ላይ እየዋሉ ይገኛል። በአሜሪካ በምትገኘው የኔቫዳ ግዛትና በካሊፎርኒያም እንዲሁ የነጂ አልባ መኪና ሕጋዊነት በሕግ ደረጃ ወጥቶ እንደተቀመጠ አስታውሻችሁ ነበረ። እንግሊዝም በሀገር አቀፍ ደረጃ ይህንኑ የነጂ አልባ ቴክኖሎጂ ሕጋዊ ለማድረግ እንቅስቃሴ ተጀምሯል። እንዲሁም ከግል ጥቅም አልፎ ከትንሽ መኪናዎችም አልፎ ትልልቅ መኪናዎች፣ ሚኒባሶችና አውቶቡሶች እንዲሁም የጭነት መኪናዎች እንደዚሁ የነጂ አልባ መኪና ቴክኖሎጂ እንዲካተትባቸው ከፍተኛ እንቅስቃሴዎች እየተካሄዱ ነው። በታክሲው በህዝብ መገናኛው ላይ ሁሉ ባለፈው ሳምንት እንዲሁም በዲሲ ውስጥ ያለች ሚኒባስ ነጂ አልባ ሆና እንድትንቀሳቀስ እየተደረገ እንዳለ፣ ኡበር የሚባለው ትልቅ የሆነ የሼር የራይድ ሼር ኩባንያ እንደ ታክሲ አይነት አገልግሎት የሚሰጥ ኩባንያም እዚህ ነገር ውስጥ በስፋት እየገባ እንዳለ፣ ኮሪያ ውስጥና ሲንጋፖር ውስጥ ያሉ የታክሲ ድርጅቶች ይህንን ቴክኖሎጂ ለማቀፍ ኢምፕሬስ ለማድረግ ከፍተኛ እንቅስቃሴ እያደረጉ እንዳለ አሳይቻችሁ ነበር። ለዛሬ ደግሞ ይኸው ቴክኖሎጂ ወደፊት ምን ያህል ደረጃ ምን ያህል የተራቀቀ ነገር ውስጥ እንደሚገባ በተወሰነ መንገድ ለማየት እንሞክራለን። ከዛ በፊት ግን እንደገና የነጂ አልባ መኪና የሚለውን ነገር በአጭሩ ዲፋይን ላድርግ። ምክንያቱም በኋላ ቴክኖሎጂዎቹና መኪናዎቹን ስጠቅስላችሁ እያንዳንዱ መኪና የሚጠቀመው ቴክኖሎጂ አንድ አይነት ነው። እያንዳንዱ ላይ ከመጠቃቀስ እየደጋገምኩ አሁን ነገሩን እንዲያስተካክልልን እንደገና አስታውሳቸዋለሁ ነጂ አልባ ቴክኖሎጂ ምን ማለት እንደሆነ እንግዲህ ይህን ነገር ለመተርጎም እንደገና ወይ እንግሊዝኛ ቃሉንም ላስታውሳችሁ ይጠቅማቸዋል ለማወቅ። ብዙ አይነት ስሞች አሉት። ኦቶኖመስ ካር ወይ አውቶማቲክ ከሚለው ራሱን ማድረግ የሚችል ነገር እንደማለት ነው። እንደዚ አይነት ስም አላቸው። እንዲሁም ደግሞ ድራይቨርለስ ካር የሚባለው ነጂ አልባ የሚለው ቀጥታ ይተረጉመዋል ይህን። እንዲሁም ደግሞ ሰልፍ ድራይቪንግ ካር ወይ ደግሞ ራሳቸው መንዳት የሚችሉ መኪኖች ወይም ደግሞ አንዳንድ ጊዜም ሮባሪክ ካርስ የሚልም ስም አላቸው። ይሄ ማለት እንግዲህ ኦቶኖመስ ወይም አውቶማቲክ በሆነ መንገድ መኪናዎች ከአንድ ቦታ ላይ ወደ ሌላ ቦታ እራሳቸውን ማንቀሳቀስ የሚችሉበት ቴክኖሎጂ ነው። ይህን በሚያደርጉበት ጊዜ ደግሞ በዙሪያቸው ያለውን ነገሩ በሙሉ ልክ ነጂ እንዳለው መኪና ማወቅ የሚችሉበት የትራፊክ ምልክቶችን በዙሪያቸው ያለው ሰውን ሌሎች መኪኖችን ማፑን የቱ ጋ እንዳሉና የት መሄድ እንዳለባቸው የሚያውቁበት ሁሉ ብቃት በውስጣቸው ከተደረገ ቴክኖሎጂ ከተቀመጠ ቴክኖሎጂ አንጻር ይህን ሁሉ ማድረግ ይችላሉ። ሴንሰሮች፣ የኮምፒውተር ሲስተሞች፣ የጂፒኤስ ሲስተሞች፣ የራዳር ቴክኖሎጂ እንዲሁም ደግሞ ላይደር። ላይደር ማለት ምህፃረ ቃል ነው ላይት ዲቴክሽን ኤን ሬንጂንግ የሚባል የሌዘር ላይትን በመጠቀም በዙሪያቸውን ያለውን ነገር በቀላሉ ማወቅ እንድንችል የሚያደርገን ቴክኖሎጂ ነው። እነዚህ ሁሉ ተካቶባቸው እራሃቸውን እያወቁ በዙሪያቸውን ያለውን ነገር እየለዩ እንግዲህ ከአንድ ቦታ ወደ ሌላ ቦታ እራሃቸውን መውሰድ የሚችሉበት ቴክኖሎጂ ነው እንግዲህ ኦቶኖመስ ካር ወይም ደግሞ የነጂ አልባ መኪና ቴክኖሎጂ የሚባለው አሁንም በትርጉም ደረጃ ኦቶኖመስ ካሮች ራሳቸውን ማስተማር የሚችሉም ናቸው። በአንድ ጊዜ የሆነ ነገር ቴክኖሎጂ ላቸው የተቀምጦባቸው በቃ ያው ነው ማለት ሳይሆን በየጊዜው በዙሪያቸው ያለውን ነገር አዳዲስ ትራፊክ ላይት ሲመጣ፣ አዳዲስ ጂፒኤስ ሲስተም ማፖች ሲዘረጉ ያን ሁሉ እየተማሩ አርቲፊሻል ኢንቴሊጀንስ ነው ውስጣቸው ያለው እና ያን ሁሉ እያረጉ ራሳቸውን ከአካባቢው ጋር እያስለመዱ ራሳቸውን ማሳደግና ማጎበዝ የሚችሉበት ሁሉ የኮምፒውተር ሲስተም በውስጣቸው ተቀምጧል። ይሄ ነው እንግዲህ በዴፊኒሽን ደረጃ ወደዛ ነው እንግዲህ እየሄደ ያለው ነገሩ ፐርፌክት ለማድረግ ነገሩን ማለት ነው። የነጂ አልቦ መኪና ቴክኖሎጂ አሁን በጣም በጣም እንደ አብዮት ሆኖ ፈነዳ እንጂ አጀማመሩ ግን ወደ 1920 ዎቹ ና ወደ 1930ዎቹ ይሄዳል በሙከራ ደረጃ ቢሆን ማለት ነው ኦቶኖመስ ካርን ህያው ለማድረግ ነገር ግን ደግሞ ጠንከር ብሎ ደግሞ ቴክኖሎጂው በሙከራ ደረጃ የታየው በ1980ዎቹ ሲሆን በዚህ ሀገር በጣም ታዋቂ ዩኒቨርሲቲ ያለ ካርኒጊ ሜለን የሚባል ከመርሴዲስ ቤንስ ኩባንያ ጋር በአንድ ላይ ሆነው የመጀመሪያውን የተሳካ የነጂ አልባ ሙከራ በትንሹም ቢሆን በ1984 ዓ ም በተግባር ላይ አውለው ነበር። ከዛ በኋላ ነው እንግዲህ በጣም በርካታ ኩባንያዎች ድርጅቶች፣ የነጂ አልባ መኪና ተስፋ ሰጭ እንደሆነ ስላመኑበት በተለያየ ጊዜ ላይ ጥቃቅንም ቢሆኑ ሙከራዎች አድርገዋል። ነገር ግን አሁን ነው ከ20 ሰባት ስምንትና ከሁለት ሺ አስር አካባቢ ጀምሮ ነው ነገሩ በጣም እያደገና እየፈነዳ የመጣው። ጉግል አይ ቲንክ በዚህ ጉዳይ ላይ ነገሩን የበለጠ ማጋጋል እንደቻለ ይታመናል። በ2011 12 የነጃ አልባ መኪና በተሳካ ሁኔታ መሞከር ሲጀምሩ ነው እንግዲህ ሌሎቹም ይሄ ነገር በጣም የሚሆን ነገር ነው ብለው በብዛት ወደዚህ ነገር ውስጥ የገቡት ማለት ነው። እንግዲህ ስለ ወደፊቶች ቴክኖሎጂዎች እንግባ ና ከመርሴዲስ ቤንዝ እንጀምር። መርሴዲስ ቤንዝ ከሚያስደንቅ አይነት ፊውቸሪስቲክ የሆነ ራሱን መንዳት የሚችል መኪና ፕሮቶታይፕ ወይም ደግሞ ካንሰ ኮንሰፕት ካር የሚባለው ለናሙና የሚሆን መኪና ይፋ አድርጓል። ስለሱ ወደኋላ እንመለሳለን። ነገር ግን በአሁን ሰዓት ኦሬዲ በተጠቃሚዎች እጅ ያሉ ደግሞ በከፊል ነጂ አልባ የሆኑ የመርሴዲስ ቴክኖሎጂዎችን ባጭሩ ላስቀኛችሁ። የአንድ ሞዴል ውስጥ የሞዴል ኤስ ትልቁ ሞዴል ነው። መርሴዲስ ቤንዝ ኤስ ክላስ 2015 ጀምሮ ያለው የሞዴል ውስጥ ብዙ ነገሮችን ያ መኪና ማድረግ ይችላል። ለምሳሌ ነጂው በራሱ ብቃት ፍሬን መያዝ በማይችልበት ሁኔታ ላይ አሁን አጋጣሚ፣ ወይ ሰው ቢገባ ወይ መኪና ፊት ለፊት ቢገባ መኪናው ራሱ ያን ነገር ዲቴክት አድርጎ ብሬክ ከነጂው ፈቃድ ውጪ መኪናው እንዲቆም ማድረግ የሚችልበት የብሬክ ሲስተም አለው። ሲቹዌሽናል አዌርነስ ዙሪያውን ያለው ነገር በጣም ስለሚያውቅ በሴንሰሮች አማካኝነት ማለት ነው። ከዚህም በተጨማሪ በመጠኑም ቢሆን አውቶ ፓይለት ሲስተም አለው። ምንድነው? ሃይዌይ ላይ ቀጥተኛ የሆነ ትክክለኛ መንገድ ላይ ነጂው መሪውን ከእጁ ላይ ማንሳት የሚችልበት፣ መኪናውን ሌኑን ጠብቆ እንዲሄድ ማድረግ የሚችልበት ብቃትም አለው። ከዚህ በተጨማሪ ብዙ ጊዜ ፓርክ ማድረግ ለአንዳንድ ሰዎች ችግር ነው። በተለይ መንገድ ላይ ፓራሌል ፓርኪንግ የምንለው እሱን ማድረግ ይችላል። መኪናውን ወርዳችሁ መኪናው ለክቶ ያ ቦታ የበቃኛ ይመስለኛል ወይ ብሎ ራሱን ወደ ኋላና ወደፊት እያደረገ ማቆም የሚችልበት ብቃት በዚህ የኤስ ክላስ ሞዴል አለ። ሌሎች መኪናዎችም ላይ እነዚህ ቴክኖሎጂዎች አሉ። ስለ መርሴዲስ ስለ ማወራ ነው ይጠቀስኩላችሁ። የወደፊቱ መኪና ይሄ በካንሰፕት ደረጃ የፊውቸርን ነገር ቁልጭ አድርጎ የሚያሳይ ሳይንስ ፊክሽን ላይ የምናያቸው አይነት መኪናዎችን በእርግጥም ደግሞ አሁን በእጃችን ላይ እንደገቡ ያመሳከረው ደግሞ ማደል የመርሴዲስ ኤፍ F015 015 የተሰኘው ማደል ነው። ይህ እጅግ አስገራሚ የሆነ መኪና ከነጂ አልባነቱም ባሻገር ዲዛይኑ፣ ውስጡ ያለው ነገር፣ ማድረግ የሚችላቸው ነገሮች እጅግ በጣም አስገራሚ ነው። በእርግጥም ፊውቸር ኢስ ሄር፣ የወደፊቱ ነገር አሁን ላይ እየመጣ እንዳለ የሚያሳይ ነው። በእርግጥ እነዚህ መኪናዎች እንዳልኳቸው ካንሰፕት ካር ፕሮቶታይፕ ሲባል ወዲያው በመንገድ ላይ የማይሆኑ ጊዜ የሚወስዱ 10 ዓመት 15 ዓመትም ሊወስዱ ይችላሉ ለሁሉም ሰው ጥቅም በመንገድ ላይ እንዲውሉ ኢቨን ዶ ቴክኖሎጂው ተጨባጭ ነው፣ አሁን ቢሞከርም ማለት ነው እና ይሄ ማደል እጅግ በጣም አስገራሚ የሆነ፣ የተራቀቀ መኪና ነው። መኪናው እንዳልኳችሁ ከመኪናነት አልፎ ውስጡም ኢንጆይ የምታደረጉበት ውስጡ መልካም ጊዜ ከሰዎች ጋር ሆናችሁ የምታሳልፉበት ስለመንዳት ሳትጨነቁ በውስጡ በተሟላ በጣም የተራቀቀ በሆነ ኢንቴሪየር ዲዛይኑና ና በመቀመጫዎቹ አማካኝነት የምትፈልጉትን ስራ እያካሄዳችሁ ወይም እየተጫወታችሁም ስራችሁን እያካሄዳችሁ የምትሄዱበት ነው። በውስጡ በጣም መልካም የሆነ ዲዛይን አለው። በሮቹ ላይ፣ ዳሽቦርዱ ላይ ሁሉም ዲስፕሌይ ሲስተም፣ ተች ስክሪን ና በቮይስ ኮማንድ በጀስቸር የሚሰራ የኮምፒውተር ሲስተም ውስጡ አለሁ። ስለዚህ እዛ ውስጥ ብዙ ነገሮች ማካሄድ ትችላላችሁ። ብትፈልጉ የሬስቶራንት ቡክ ማድረግ ችላላችሁ። ኢንተርኔት መጠቀም ችላላችሁ። ሚቲንጎችን ማካሄድ ችላላችሁ። ማንኛውም በአንድ በጣም ብቃት ባለው ኮምፒውተር ላይ ቢሮዋቸው ቁጭ ብላችሁ ማድረግ የምትችሉትን ነገር ቤዚክሊ ዚህ መኪና ውስጥ መኪናው እራሱ እየነዳችሁ እናንተ ነገር ማከናወን ትችላላችሁ። ይሄ እንግዲህ ሲቲ ኦፍ ዘ ፊውቸር የሚባል ኢኒሼቲቭ አለ 2030 እና ቢያንድ ፣ ማለትም የወደፊቱ ከተማዎች ከ2030 እና ከዛ በኋላ ምን እንደሚመስሉ ከሚያመላክቱ አይነት ቴክኖሎጂዎች አንዱ ይሄ ነው። የከተማ ኡርበን ትራንስፖርቴሽን ሲስተም እንግዲህ እንዲህ አይነት መልክ ሊይዝ እንደሚችል በሚቀጥሉት 15 ዓመቶች ይሄ መርሴዲስ የሰሩ ኢንጂነሮችና ባለስልጣኖቹ ይህንን ተናግረዋል ማለት ነው። ዋናው አላማ ምንድነው? የድራይቨር ለስካር በዛ ላይ የሚቀመጠውን በዛ ላይ የሚጠፋውን ጊዜ የነጂውን ጊዜ ለመቆጠብ ከአንድ ቦታ ወደ ሌላ ቦታ የመንቀሳቀስን ነገር ኢንጆይ የሚደረግ ነገር ለማድረግ በዛ ጊዜ ውስጥ ደግሞ ልክ ሬስቶራንት ሄዳችሁ ከሰው ቁጭላችሁ ኢንጆይ የምታደርጉትን አይነት ኳሊቲ ታይም እየሄዳችሁ ውስጥ በመንገድ ላይ ስያላችሁ ለምን ማድረግ አትችሉም የሚለውን ካንሰፕት ይዞ የተነሳ ነው። በተለይ ስሎ ትራፊክ ሲሆን ራሽ አወር ላይ ሲሆን የመንዳት ነገር እጅግ በጣም አሰልቺ እና ስትረስ በራሳችሁ ላይ ጭንቀት የሚፈጥርበት ሁኔታ አለ። በተለይ ከፍተኛ ትራፊክ ያለባችሁ ትላልቅ ከተማዎች ውስጥ ማለት ነው። ያንን ነገር ከእናንተ ላይ ወስዶ ኳሊቲ ታይም በመኪና ውስጥ እያላችሁ ለመስጠት እየታሰበ ያንን ዓላማ ያደረገ ቴክኖሎጂ ነው። ይኸው መኪና የኢንጂን ሲስተሙን በጣም የተራቀቀ ነው። ራሱም እንዳቱ እንደገና ውስጡ ያሉት እንዳልኳቸው ኤልኢዲ ሲስተሙ እንዳለ፣ ዙሪያውን ያለው ነገር ሙሉ ተች ስክሪን መሆኑ እና ኢመርሲቭ የሆነ ኤክስፔሪያንስ ከመሆኑም ባሻገር መኪናው ደግሞ ሃይብሪድ የሆነ ሲስተም ሲሆን ቶታል ሬንጁ በአንድ ቻርጅ፣ ሃይብሪድ ሲባል ግማሽ በኤሌክትሪክ ግማሽ በቤንዚን የሚሰራ ነው። ቶታል ሬንጁ 1100 ኪሎ ሜትር ሆኖ 200 ኪሎ ሜትሩ በባትሪ ፓወር፣ በባትሪ ብቻ ፓወርድ ሆኖ መንቀሳቀስ ይችላል። ሌላው ደግሞ የቀረው ኪሎ ሜትር በአንድ ጋዝ ተጨምሮለት፣ ታንኩ ሌላ ጋዝ ሳትሞሉበት ማለት ነው። ስለዚህ በአንድ ላይ በኤሌክትሪክ የሚሄድበትም በአንድ ታንክ ፊል የሚሄድበትም ሬንጅ 1100 ኪሎ ሜትር በጣም ትልቅ ሬንጅ ነው። ብዙ መኪናዎች አንድ ጋር ስትሞሉባቸው 300፣ 400 እንደዚህ አካባቢ ኪሎ ሜትር ሊሄዱ የሚችሉበት ሁኔታ ነው ያለው ትንንሽ መኪናዎች እና እንግዲህ ይሄ እጅግ በጣም ከፍተኛ የሆነ ብቃት ያለው የሃይብሪድ ፊውል ሴልም አብሮ የተካሰተበት አይነት የመኪና ቴክኖሎጂ ነው ማለት ነው። እንደዚህ አይነት መኪናዎች እንግዲህ ከምቾታቸውና የሰውን ጭንቀት ከመውሰዳቸውን ባሻገር ሃይብሪድ ሲስተሞች፣ ኤሌክትሪክ ካሮች የአካባቢ ብክለትን በመቀነስ ኤሚሽንን ዜሮ በማድረግ የካርቦን ዳይኦክሳይድን በ ብዛት በአየር ላይ መውጣት የሚቀንሱም እጅግ በጣም ብቃት ያላቸው አለማችንም ሴፍ የሚያደርጉ ቴክኖሎጂዎች ናቸው ማለት ነው። ወደ ሌሎቹ መኪና ሳንሄድ አሁን መርሴዲስ ላይ ሆኜ እንዲሁም መርሴዲስ በትንሽ መኪናዎች ላይ ብቻ አላበቃም። ይህን ቴክኖሎጂ ተግባራዊ ለማድረግ ትልልቅ እጅግ በጣም ትላልቅ የሆኑ የጭነት መኪናዎችም ድራይቨር ለስ እንዲሆኑ ወይ ደግሞ ነጂ አልባ እንዲሆኑ ወይም የሰው ኢንተራክሽን በጣም እንዲያንስ ከዛ እንቅስቃሴ ውስጥ ከዛ አድካሚ ስራ ውስጥ ከፍተኛ እንቅስቃሴ እያደረገ ይገኛል። ጭነት መኪናዎች ነው። በተለይ ከፍተኛ የሆነ ካርቦን ዳይኦክሳይድን ወደ አየር በመልቀቅ ብክለትን የሚያስከትሉ ትልቅ ጉልበት የሚፈልጉ መኪናዎች ናቸው እና ይሄ ድራይቨርለስ ትራክ የመርሴዲስ ቤንዝ ራሱን ከመንዳቱን ባሻገር ኤሚሽን ሲስተሙን ካርቦን ዳይኦክሳይድ የሚያወጣበት ሲስተሙን በጣም በመቀነስ ሃይብሪድ በማድረግ ኤሌክትሪክንም አብሮ በኢንጂኑ ላይ በማቀላቀል ለሙከራ ውሏል። ይሄ መርሴዲስ ይሄ ትራኩ ደግሞ እጅግ በጣም አስገራሚ ነው። የመርሴዲስ ቤንዝ ራዕይ በ2025 እንደዚህ አይነት መኪኖች በብዛት በመንገድ ላይ እንዲታዩ ታስቦ ለሙከራ የወጣ ነው። ይኸው የሙከራ ትራክ በጀርመን ሀገር በሚገኝ ከፍት የታዋቂ ሃይዌይ ላይ በተሳካ ሁኔታ 80 ኪሎ ሜትር በሰዓት እየበረረ ሙከራውን በተሳካ ሁኔታ አካሄዷል። ያለ ሰው ነጅነት። ሰውየው አለ፣ ሹፌሮ አለ። እንደምታዩት ቪዲዮ ላይ በሚያስፈልግ ጊዜ ኮንትሮል መውሰድ ይችላል፣ ትራኩን ራሱን እንዲነዳ ማድረግ ይችላል። በተረፈ ግን በብዛት በሙከራው ላይ በብዛት መኪናው ራሱን ይህን የሚያክል ትልቅ መኪና ራሱን ነው የነዳው ዙሪያውን ያለውን ነገር እየለየ ከፊት ያለውን መኪና እየለየ ሴንሰሮቹን ተጠቅሞ ከፍተኛ የሆነ ቴክኖሎጂ በዙሪያው ተካቶለት ራሱን ነው የነዳው በዚህ በሀይዌይ ላይ 80 ኪሎ ሜትር በሰዓት ማለት ነው ይሄ ደግሞ ሙከራ የተሳካ እንዲሆን እውነተኛ የሆነ ሲቹዌሽንም ተፈጥረዋል በዙሪያው 14 መኪናዎች ተከበዋል መኪናው እውነተኛ የሆነ ሙከራ ለማካሄድ ማለት ስለዚህ ከፊቱ ከኋላ ያሉት መኪኖች ሁሉ እየለየ ራሱን እያስተካክሎ በጥንቃቄ ያለምንም ችግር ነድተዋል ማለት ነው በዚህ ጭነት መኪና ላይ ያለው የድራይቨርለስ ካር ሁኔታ ልክ አውቶፓይለት ጋም ልታወዳድሩ ትችላላችሁ። ሌሎቹ ነው መኪናዎች ፎር ዛት ማተር ድራይቨርለስ ካርስ በአውሮፕላን ውስጥ እንደምታውቁት አንድ ፓይለት ቴክ ኦፍ ካደረገ በኋላ እና ትክክለኛ የሆነ የጫማ ከፍታ ላይ ሆኖ አውሮፕላኑ ቀጥ ብሎ በሚሄድበት ሁኔታ ላይ አውቶ ፓይለት ላይ አርጎ ፓይለቶቹ ምንም ነገር አውሮፕላኑን ላይነኩ የሚችሉባቸው ሰዓታቶች፣ ደቂቃዎች አሉ። ስለዚህ ልክ እንደዚ አይነት ቴክኖሎጂ ነው እንግዲህ በመኪናዎች ላይ ለማድረግ። መኪና ላይ ያን ማድረግ ከባድ እንደሆነ ይገባችኋል። ምክንያቱም ከብዙ ነገሮች ጋር ዲል ታደረጋላችሁ። የሚገጭ ነገር ከፊት ለፊታችሁ ከኋላችሁ አለ። አየር ላይ አየር ነው ምንም ነገር አታገኙ። ስለዚህ ይህን ነገር የአውቶ ፓይለትን ቴክኖሎጂ በመኪና ላይ ማድረግ ቻሌንጅንግ ያደርገዋል። ነገር ግን ቴክኖሎጂ በአስደናቂ ሁኔታ በተሳካ ሁኔታ እየተካሄደ ይገኛል። ይኸው መኪና ኦብጀክቶቹን ከመለየት ባሻገር ደግሞ የአደገኛ የአደጋ መኪና እንኳን ሲመጣ ሲስተሙ ያን ነገር ማወቅ ይችላል። ድምፁን ፒክ አድርጎ ሁኔታዎችን ለይቶ በማወቅ ብዙ ጊዜ እዚህ ሀገር ለምሳሌ የአደጋ መኪና በሚንቀሳቀስ ጊዜ የእሳት አደጋ መኪና መንገዶች፣ መኪናዎች በሙሉ ሌን መቀየርና ወደ ጥግ የመውጣት ግዴታ አለባቸው። ያን ሁሉ ማድረግ የሚችልበት ሲስተም ሁሉ ተካቶለታል ማለት ነው። ስለዚህ ይሄ አካባቢውን በምን ያህል ሁኔታ ማወቅ እንደሚችል በጣም አመላካች ነው። ይህ አስገራሚ የሆነ ቴክኖሎጂ ነው። በተለይ በትራክ ላይ በትልቅ መኪና ላይ ማየቱ ደግሞ በጣም አስገራሚ ነው። ሌላው አስገራሚ የወደፊቱን ሁኔታ ደግሞ አሁን አምጥቶ ያሳየና በጣም እንድንገረም ያደረገን አይነት የፕሮቶታይፕ የሙከራ የቴክኖሎጂ በነጂ አልባ መኪና ላይ በተያያዘ የሮልስ ሮይስ መኪና ነው። ሮልስ ሮይስን ሲጀመርም ታውቁታላችሁ። እጅግ በጣም የቅንጦት መኪና፣ እጅግ በጣም ብዙ ዋጋ ያለው፣ በብዙ መቶ ሺ ዶላር የሚቆጠር ዋጋ የሚያስወጣ፣ ጥቂት ሰዎች የሚነዱት አይነት መኪና እንደሆነ ታውቃላችሁ። ኦን የሚደረገው በቢኤም ደብሊው ኩባንያ ነው። ሮልስ ሮይስ ግን እጅግ በጣም የቅንጦት መኪና ነው። እጅግ በጣም ውድ ነው። እነሱም ደግሞ አሁን ስቲል ታፕ መሆናቸውን ለመቀጠል ይሄ ቴክኖሎጂ ሁሉም መኪና ውስጥ እየገባ ስለሆነ እነሱም በዚህ ስራ ላይ ስራ ሲሰሩ ቆይተው የወደፊቱ የነጂ አልባ መኪናን ይፋ አድርገዋል። ይሄ እንዲያውም በጣም በፍጹም መታመን ሁሉ የማይችል አይነት ነው። ጭራሽ ነጂ የለውም። ይሄኛው ቅድም ያልኳቸው ለምሳሌ መርሴዲስ ካስፈለገ ኮንትሮል መውሰድ የሚችልበት ሁኔታ ተመቻችቶለታል። ይሄኛው ግን ጭራሽ ስቴሪንግ ዊል የለውም። የሾፌር ቦታ የለውም። መሪ የለውም። ምንም ነገር የለውም። መቶ ፐርሰንት በአርቲፊሻል ኢንቴሊጀንስ በራሱ በኮምፒውተር ራሱን መንዳት የሚችል አይነት መኪና ነው። ስለዚህ ነው እንግዲህ ይሄ ሮልስ ሮይስ ነጂ አልባ መኪና ከሌሎች ሁሉ እስካሁን ካሉት ራሱን ለየት አድርጎ ሮልስ ሮይስ ድሮም ለየት እንዳለና ውድ እንደመሆኑ መጠን ራሱን አስበልጦ በጣም በሚያስገርም ሁኔታ ይሄ ነገር እውነት ተግባራዊ ይሆናል መንገድ ላይ መሆን ይችላል እስኪባል ድረስ በአስገራሚ ሁኔታ የተገለጠ የሙከራ ወይ ደግሞ የካንሰፕት ካር ወይ የፕሮቶታይፕ መኪና ነው ማለት ነው። የሹፌር ቦታም ስለሌለው እንዳልኳችሁ ስትገቡ የምታዩት ስክሪን ነው ባዶ ስክሪን ነው፣ እና መቀመጫ ልክ የቤት ውስጥ ያለ አንድ እጅግ በጣም ውድ ሶፋ የሚመስል በሲልክ የተሰራና በጣም በጣም ምቾት ያለው ሶፋ ነው የሚገጥማችሁ ስትቀመጡ። ስለዚህ የሹፌር ቦታ ብሬክ ምናምን የምትሉት ነገር ሁሉ ስለሌለ በጣም ሩም አለው። ዩ ፊል ላይክ ሲሪንግ በጣም የተመቻቸ አይነት ሊቪንግ ሩም ውስጥ ቁጭ እንዳላችሁ ነው የሚሰማችሁ። ጣሪያው መስታወት ነው፣ ስለዚህ ላይ እንዳለ ግልጽ ሆኖ ማየት ትችላላችሁ። በእንደዚህ አይነት ሁኔታ በጣም ተመቻችቶ የተሰራ እጅግ በጣም የቅንጦት ራሱን መንዳት የሚችል መኪና ነው። ስለዚህ እንዳልኳችሁ መሪ ከሌለው የሆነ ነገር ላይ ቢያስፈልግ ሰውየው መሪው መቆጣጠር ካልቻለ እንዴት ነው መኪና ከአንድ ቦታ ሌላ ቦታ የሚሄደው? እጅግ በጣም የተራቀቀ አርቲፊሻል ኢንቴሊጀንስ በውስጡ ተካቷል። ስለዚህ ድራይቨሩ ድራይቨር አትሉት መቼም፣ ፓሴንጀሩ ከመኪናው ጋር የሚግባባው በንግግር ነው። ፐርሰናል የሆነ አሲስታንት ነች፣ ኤሌኖር ትባላለች። የአርቲፊሻል ኢንቴሊጀንሷ ስም ማለት ነው። ኤሌኖር ማለት በድሮ ጊዜ የነበረች እውነተኛ አክተር ነች፣ እንዲሁም ሀውልት ሁሉ አላት፣ የታወቀች አክተር ነች። እንዲሁም ታውቁ እንደሆነ የሮልስ ሮይስ ምልክቱ ሴቱ የሎጎ ማለት ነው። ያ ቅርጽ ነው የሴት ቅርጽ ነው። እሷን ደግሞ እስከ ዛሬ ድረስ በቅርጽ በምልክት ደረጃ ቆይታ አሁን ደግሞ ድምጽ ተደርጎላት ያንን መኪና የምትነዳ አርቲፊሻል ኢንተለጀንት ሆና ሲምቦሊክ የሆነ ነገር ነው። በእንደዛ መንገድ ነው የመጣችሁ። ስለዚህ ኤኒቲንግ ማድረግ የምትፈልጉትን ከአንድ ቦታ ወደ ሌላ ቦታ ሄድ የምትፈልጉትን ነገር በሙሉ ለኤሌኖር በመንገድ በድምፅ በመንገድ እሷ ነች ያንን ነገር በሙሉ ቴክ ኬር የምታደርገው ማለት ነው። ከዛም ባለፈ መንገድ ሪማይንደር ነገሮች ሁሉ ታስታውሳችኋላችሁ። ለምሳሌ ከአንድ ቦታ ሌላ ቦታ ስትሄዱ ላውንድሪ ፒክ ማድረግ ካለባችሁ፣ የሬስቶራንት ሪዘርቬሽን ካላችሁ፣ ሚቲንግ ሁሉ ካላችሁ ያን ሁሉ ትነግራችኋለች። ስለዚህ እናንተን ከመንዳትም ባሻገር በዛ ሂደት ውስጥ ከአንድ ፖይንት ኤ ቱ ፖይንት ቢ በምትሄዱ ጊዜ በዛ ውስጥ ያለ ስኬጁል ካላችሁ ያንን ሁሉ ነገር ለእናንተ ማስታወስ ችላለች። ወደዛ ሰጅኝ ካላችኋት እዛው ልትወስዳችኋላችሁ ማለት ነው። ይሄ በጣም በጣም አስገራሚ የሆነ የተራቀቀና የተወሳሰበ የቴክኖሎጂ ብቃት ነው። እንግዲህ ሮልስ ራይስ እንግዲህ ብዙ ጊዜ በጣም ከፍተኛ ኢንጂን ያለው አስራ ሁለት ኢንጂን ያለው ሞተር ነው። አሁን ያሉት የነዳጅ መኪናዎች ማለት ነው። አሁን ይሄ መኪና ራሱ ኢንጂኑ ምን አይነት እንደሆነ ብዙም የተነገረ ነገር የለም። ሞስት ላይክሊ የኤሌክትሪክ ካር ወይም ደግሞ ሃይብሪድ ነው የሚሆነው። ያ ትልቅ ኢንጂን የነበረበት ቦታ ላይ ደግሞ የተራቀቀ የሻንጣ ማስቀመጫ ነው የሆነው። ልክ እናንተ ስትገቡ ወደዛ ወደ መኪናው ስትጠጉ ያ የሻንጣ ማስቀመጫ ይከፈታል። እዛ ውስጥ ሁለት በቂ መጠን ያላቸው ሻንጣዎች ይዞ ራሱ ወደ ውስጥ ስቦ ይከትላቸዋል። ስትወርዱ ደግሞ አውቶማቲክ ተከፍቶ ሻንጣውን ያወጣላቸዋል። ያን ሁሉ ነገር ተመቻችቶለታል ማለት ነው። ቅድም እንዳልኳችሁ የግራስ የመስታወት ጣሪያ ስላለው እንደገና ጣሪያው የሚከፈት ነው። በሩ ሁለት አይነት አከፋፈት ያለው በሩ ወደዚህ ሮልስ ሮይስ አይታችሁ ከሆነ እንደ ማንኛው መኪና ወደ ግራ ሳይሆን የሚከፈተው ወደ ውጭ ነው የሚከፈተው ልክ እንደ ቁምሳጥን በር አይነት ነው። ስለዚህ ይሄ አንደኛው በር ወደ አንድ በር ያለው ከላይ ይከፈትና ጣሪያውም ይከፈታል። ስለዚህ መኪና ብዙ ጊዜ ስትወርዱ ኖርማል መኪናዎች ያው ጎንበስ ማለት አለባችሁ እንዳይገጫችሁ። ይሄኛው ግን ሙሉ ሙሉ ኦፕን ስለሚሆን ከላይ ቆማችሁ ሙሉ ሙሉ መውረድ ትችላላችሁ። ስትወርዱ ደግሞ ልክ አውቶማቲክሊ በሩ ስር ያለ ደረጃ ራሱን ስቦ ይከፈታል። ከዛ የደረጃው ደግሞ ጫፉ ላይ ሌዘር ላይት አለው ልክ ቪይፒ ሰዎች ሲመጡ ምንድ ቀይ ምንጣፍ የሚነጠፈው ይሄ ደረጃው የሚሳበው ደረጃ ላይት በረዥሙ ፕሮጀክት ያደረግላቸዋል። ስለዚህ እንደ ምንጣፍ አይነት ነገር በማታ ላይ ያን ይዘረጋላቸዋል። በዛ መንገድ ወረዳችሁ መንቀሳቀስ ችላላችሁ። ሮልስ ሮይስ ይህ አይነት መኪና እጅግ በጣም ከአይምሮ በላይ የሆነ ሊሆን አይችልም የሚባልን አይነት ቴክኖሎጂ በመንገድ ላይ ለተጠቃሚዎች በ2040 አካባቢ አውላሉ ብላል። እንደምታውቁት ከባድ ስለሆነ በመንገድ ላይ እንደዚህ አይነቱ ነገር ማድረግ ያው ጊዜ ይወስዳል። እንግዲህ ከብዙ ዓመታት በኋላ ነው የሚሆነው። ከዛ ወዲህም ሊሆን እንደሚችል እንግዲህ ተስፋ ሰጪ ማብራሪያም ሰጥተዋል ሰዎቹ ማለት ነው። ሌላው የቅንጦት መኪና በእንደዚህ የነጂ አልባ ቴክኖሎጂ ውስጥ የገባው ደግሞ የቢኤም ደብሊው ነው። ቢኤም ደብሊዎችም እንደዚሁ ካንሰብት ወይ ደግሞ የፕሮቶታይፕ የናሙና መኪናቸውን ይፋ አድርገዋል። አንድ ራዕይ ይዘው ተነስተዋል። ቢኤም ደብሊው ቪዥን ኔክስት 100 ማለት እንግዲህ ምን ማለት እንደሆነ ትክክልም ባላውቅም እንግዲህ የወደፊቱ የመቶ ዓመት ቪዥናቸው እንደማለት ይመስለኛል። በመኪና ቴክኖሎጂው ረገድ እንደዚ አድርገው በጣም በጣም የተራቀቁ መኪናዎችን ከሞተር አንጻር፣ ከዲዛይን አንጻር፣ ከአርክቴክቸራል ሁኔታቸው አንጻር፣ ከቴክኖሎጂ አንጻር አዳዲስ ካንሰብቶችን ምንድ ነው ይፋ ያደርጋሉ። የቢኤም ደብሊው አሁን ይፋ ያደረገው በዚህ ራእይ ውስጥ ራሳቸው መንዳት የሚችሉ መኪናዎችን ነው። አንድ ይፋ ያደረገው መኪና እጅግ በጣም የተራቀቀ ነው። ይኸው የቢኤም ደብሊው ይፋ የተደረገው የነጂ አልባ መኪና ራሱ መንዳት የሚችል ነው። ሰውም እንዲነዳው ተደርጎ በሁለቱም አይነት መንገድ ነው ያለው። እንደ ሮልስ ሮይስ ሳይሆን እንደ መርሴዲሱ ቡስት ሞድ የሚባለው ሙሉ በሙሉ መኪናው ራሱን ተቆጣጥሮ እናንተን ከምትፈልጉት ቦታ ወደ ምትፈልጉት ቦታ የሚያደርሳችሁ ነው። መሪው ተጠቅልሎ ይገባል። እናንተ ብዙ ስፔስ ይኖራችኋል፣ የምትፈልጉትን ነገር ማድረግ ትችላላችሁ። ኢዝ ሞድ የሚባለው ደግሞ ነጂው በሆነ አጋጣሚ ኮንትሮል መውሰድ ከፈለገ እንደ ኖርማል መኪና መንዳት የሚችልበትም ብቃት ተካቶለት የመጣ መኪና ነው ማለት ነው። ዲዛይኑ እንደምታዩት እጅግ በጣም የተራቀቀ ነው። የውጭው ይዘት፣ የጣሪያው፣ የመቀመጫው፣ ውስጡ ያለው ኢንቴሪየር ዲዛይን፣ የተች ስክሪኑና ከመኪናው ጋር ኢንተራክት የምታደረጉበት ቴክኖሎጂ እጅግ በጣም የተራቀቀ ነው። ቅድም እንዳልኳችሁ ያው አውቶኖመስ ካር በዴፊኒሽን ደረጃ ራሱንም እያስተማረ ራሱንም እያሳወቀ ከተማውን የበለጠ እየተማረ መሄድ አለበት ብያችኋል። ይሄ ቢኤም ደብሊዩ የሳምፕል ድራይቨርለስ ካር ይህንኑ እንደሚያደርግ ተናግረዋል። በየጊዜው አካባቢውን ማወቅ ይችላል። ከተለያየ አንጻር ዳታን በመሰብሰብ አዳዲስ የትራፊክ ምልክቶች ሲወጡ ያን በማድረግ የመንገድ ሌን መቀየር ሲኖር ያን ራሱን አብዴት በማድረግ የራሱ ልክ ሰው። ለምሳሌ አንድ ከተማ ሄዳችሁ የመንገዱ ቦታ ቢቀየር ኔክስት ታይም የተበላሸው መንገድ ላይ አትሄዱ። ምክንያቱም አይምሯችሁ ትዝ ይላችኋል፣ ያ ቦታ የተበላሸ ነው፣ በዚህ ጋር ልሄድ ትላላችሁ። ይሄው አውቶኖመስ ካርም በውስጡ ያለው አርቲፊሻል ኢንቴሊጀንስ ያንን ሁኔታ በየጊዜው እያጠና ራሱን ያስተምራል። ስለዚህ የተሻለ መንገድ፣ አቋራጭ መንገድ፣ አጭር መንገድ፣ ትራፊክ የሌለበት መንገድን ራሱን እያስተማረ እናንተን ቤስት የሆነ የአውቶኖመስ ካር ኤክስፔሪያንስ ይሰጣችኋል ማለት ነው በዚህ መኪና ላይ ከነጃ አልባነቱ ከዲዛይኑ ከውስጡ መራቀቅ በተለየ ደግሞ ይሄኛውን ሳምፕል መኪና ፕሮቶታይፕ ካር ወይም ካንሰፕት ካር ለየት የሚያደርገው ምንድነው? የውጭ የጂኦሜትሪክ ዲዛይኑ ነው። በጣም ይገርማል። ጎማው አካባቢ ያለው የመኪናው የሰውነት ክፍል ትሪዲ በሆነ ታንጀብል ተጨባጭ በሆነ መንገድ ይቀያይራል ራሱ እንግዲህ አስቡት፣ ክልክ ከጎማ በላይ ያለው የመኪናው ባዲ መኪናው ሲታጠፍ አብሮ እንደዚህ ሲዞር ማለት ነው። እንግዲህ አስቡት፣ እንደዛ ማድረግ ሁሉ የሚችል ለምን እንደሆነ እንግዲህ ኢምፕሬስ ለማድረግ ይሁን ነገሩ በጣም በጣም የሚገርም ለማድረግ ይሁን ባይታወቅም፣ ኦፍኮርስ መኪናው ሲታጠፍ ልክ እንደ ፍሬቻ አስቡት፣ ግን ራሱን ቅርጹ ይቀይራል። እዛ ጋር ያሉት ባዲ ራሱ ይቀይራል። ልክ ይቀያይራል ማለት ነው፣ ሜካኒክሊ በሚታይ መንገድ ማለት ነው። ይሄ በጣም አስገራሚ ነው። ስለዚህ ያ ነገር ትሪ ዳይሜንሽናል በሆነ መንገድ ሲቀየር ታዩታላችሁ። ሳምፕሉ ላይ እንደምታዩት ይሄ እጅግ በጣም ከእይታም አንጻር ከቴክኖሎጂም አንጻር በጣም አስገራሚ የሆነ የወደፊቱ የነጂ አልባ መኪና ነው በቢኤምደብልዩ። ታዲያ ምንድን ነው ይሄ ሁሉ ነገር አመላካቸው የሆነው ምንድ ነው? እንግዲህ እነዚህን አይነት መኪናዎች አሳይቻችኋለሁ፣ የወደፊቱ በምን አይነት ደረጃ እንደሚሄድ እንግዲህ በ2030 አካባቢ ከብዙ ጥናቶችና ሪሰርቾች አንጻር ዛሬ ላይ እንግዲህ 2016 ላይ ያለ ነው። እንግዲህ ከ15 ዓመት አካባቢ ከ14 ዓመት በኋላ ሙሉ በሙሉ ነጂ አልባ መኪናዎች አሁን ያልኳቸውን አይነትና ሌሎችም ኩባንያዎች እየሰሩ ነው፣ በመንገድ ላይ ለተጠቃሚዎች በተግባር እንደሚውሉ ይጠበቃል። በአሁን ሰዓት ላይ ወደ አንድ ነጥብ ሁለት ሚሊዮን ሰዎች በየአመቱ፣ በየአመቱ ነው ያልኳቸው፣ እጅግ በጣም ብዙ ቁጥር ነው፣ በመኪና አደጋ፣ ከመኪና ጋር በተያያዘ አደጋ ህይወታቸውን ያጣሉ በአለም ዙሪያ አንድ ነጥብ ሁለት ሚሊዮን። ከነዚህ ውስጥ ደግሞ መጆሪቲ ወደ ዘጠና ፐርሰንት ያህሉ በሂዩመን ኤረር ወይ ደግሞ በሰው ስህተት የሚመጡ አደጋዎች ናቸው ማለት ነው። ከሰው መጠጣት ሊሆን ይችላል፣ ቴክስት እያደረጉ መንዳት ሊሆን ይችላል፣ ወሬ እያወሩ ሊሆን ይችላል፣ ሌላ ነገር ማየት ሊሆን ይችላል፣ የችሎታ ማነስ ሊሆን ይችላል፣ ፍሬን በትክክል መያዝ አለመቻ ሊሆን ይችላል፣ መሪ በትክክል መጠቀም ላይ ብዙ ምክንያቶች አሉ። ነገር ግን ከሰው ስህተት ጋር የተያዙ ናቸው። ከ1.2 ሚሊዮን የሞት አደጋዎች በአመት ውስጥ ከመኪና ጋር በተያዘ 90% በላዩ ሰው ተሳስተው የሚያደርጋቸው ናቸው። ዌል እንደምታውቁት ኮምፒውተር ወይ ደግሞ አርቲፊሻል ኢንተለጀንስ አይጠጣም። ቴክስት አያደረግም ወሬ አያወራ ሌላ ነገር ዲስትራክት አያደረገውም። ስለዚህ እንግዲህ የሚታመነው ምንድን ነው፣ የአርቲፊሻል ኢንተለጀንስ የድራይቨርለስ ካር ቴክኖሎጂ በጣም ራሱን አሻሽሎና ፐርፌክት ተደርጎ በመኪናዎች ላይ መካተት ከተቻለ ይህንን ከፍተኛ አሰቃቂ የሆነ ብዙ ቁጥር ያለውን የሞት አደጋ በከፍተኛ ደረጃ መቀነስ። ሞት ይኖራል፣ አደጋ መኖሩ አይቀርም። ነገር ግን በከፍተኛ ደረጃ መቀነስ ይቻላል ተብሎ ይታሰባል። ታዲያ አንድ የሞራል ጥያቄም እዚጋ ይመጣል። እንግዲህ ብዙ ብዙ እንደምታውቁት እሺ፣ ኮምፒውተሮች ከሰዎች ይልቅ መኪናን መንዳት ከቻሉ በዛ ሰዓት ላይ ስቲል ሰዎች ስህተታቸው እንዳለ ሆኖ ሰዎች መኪና እንዲነዱ ማስቀጠል ከሞራል አንጻር ከኤቲክስ አንጻር ፌር ነው ወይ የሚለውንም እንግዲህ ከፍተኛ የሆነ ክርክር ያስነሳል ማለት ነው በማህበረሰብ ውስጥ። ምክንያቱም ኮምፒውተሮች መንዳት ከቻሉ እና ይህን ሁሉ ሰው አደጋ አንድ ነጥብ ሁለት ሚሊዮን ሰው ማለት ቀላል ቁጥር አይደለም። በአመት ውስጥ ያን መቀነስ ከቻሉ ስቲል ሰዎች ስቲል በስህተታቸው እንዲነዱ ማረጉ ፌር ነው ወይ ሞራል ነው ወይ ከሰብአዊ ነው ወይ የሚለውንም ያልታሰበ አይነት ኮንቨርሴሽን ሁሉ እንደሚያመጣ ይታሰባል። ያ እንግዲህ ጊዜው ሲደርስ የምናየው ይሆናል። ነገር ግን እንዳልኳችሁ እነዚህ ነገሮች ተግባራዊ ከሆኑ ይሄ ነገር ነው የሚሆነው። ባለፈው ሳምንት ጠቅሼላችኋለሁ። እነዚህ ቴክኖሎጂዎች የራሳቸው ደግሞ መዘዝ ወይም ደግሞ ስህተትም ይኖራቸዋል። ያን ለማስተካከል ነውን ጥረቱ። ባለፈው ሳምንት እንደጠቀስኩላችሁ ከዚሁ ጋር ሰሞኑ በቴስላ መኪና ላይ ከዚሁ ጋር በተያያዘ አውቶፓይለት ላይ እያለ አንድ ሰው አጋጣሚ ራሱን እንዲነዳ አድርጎ ሰውየው ህይወቱ አልፏል። መኪናው በዙሪያ ያለውን ነገር ባለማወቁ ሰውየው ህይወቱ አልፏል። መኪናውም ኮምፕሊትሊ ዳሜጅድ ሆኗል። ግን የቴስላ መኪና አምራች ባለስልጣናት እንዳሉት ያንን ቴክኖሎጂ የተጠቀመው ሰውየው ትክክለኛ ባልሆነ ታይሚንግ ላይ ሁኔታ ላይ የመንገድ ሁኔታ ላይ ነው ብለው ነው የተናገሩት። በእርግጥ ኃላፊነቱን ቢወስዱ ማለት ነው። ነገር ግን አውቶፓይለቱን ደግሞ ዲስብል ማድረግ የሚቻልበት ብቃት አለ። በቀላሉ መሪውን በመንካት ወይም አንድ ቦታ ላይ በመንካት ማስቆም ይቻል ነበር። ሰውየው ያንንም እንዳላደረገ ከመኪናው ላይ የተገኘው መረጃ ያሳያል። እና አደጋ ይኖራል። ባለፈው እንዳልኩት የሃኪንግም ኢሹ ይኖራል። አንድ መኪና በመንገድ ላይ የሚንቀሳቀሰው መኪና ራሱን ከሆነ የሚነዳው አርቲፊሻል ኢንቴሊጀንስ ነው። ያ ማለት የኮምፒውተር ሲስተም ነው። ያ ደግሞ ለአጥቂዎች ለሀከሮች መኪናው ያልተፈለገ አቅጣጫ ይዞ እንዲሄድ በውሃ ዳር ከሆነ የሚሄደው መኪናው ራሱን ሰደን በሆነ መንገድ መሪውን ጠቅሎ ውሃ ውስጥ እንዲገባ ከሌሎች መኪኖች ጋር እንዲጋጭ ብዙ ነገር ሊደረጉ ይችላሉ፣ ና ያ ያ ሁሉ በሌላው ሳይት ደግሞ ችግር አለ። ያ ከተስተካከለ ግን በእርግጥም ሰዎች በስህተት ከሚነዱትበት የአነዳድ ሁኔታ የአውቶሜትድ የሆነ አነዳድ ትክክለኛ የሆነ ነገር እንደሚያመጣና የህይወትን ሞት ቁጥር እንደሚቀንስ ይጠበቃል ማለት ነው። ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይህን ይመስል ነበረ። በሁለት ፕሮግራም አድርጌ ስለ ነጂ አልባ መኪና፣ ስለ ኦቶኖመስ ካርስ፣ ድራይቨርለስ ካርስ፣ ሰልፍ ድራይቪንግ ካርስ፣ ይሄ ሁሉ የአንድ መኪና የአንድ ቴክኖሎጂ ስም ነው። ራሳቸው መንዳት የሚችሉ መኪናዎች፣ ስለ እነሱ ያቀረብኩላችሁ ፕሮግራም ይህን ይመስል ነበረ። ከዚህ አስገራሚ የሆነ ቴክኖሎጂ ብዙ ነገሮች እንደተማራችሁ፣ የወደፊቱን ነገር አሁኑ ማየት እንደቻላችሁ አስባለሁ። ምክንያቱም ታሪካዊ መጣጡን አሁን እየሆነ ያለውንና ወደፊት ምን ሊመስል እንደሚችል ነው በአጠቃላይ አድርጌ በሰፊው ያስቃኘኋችሁ። በእርግጥ ከዚህ በላይ ብዙ በውስጡ ቶፒኮች አሉ። ወደፊት አዳዲስ ነገሮች ሲኖሩ ያን መረጃ ያቀርብላችኋለሁ በአጠቃላይ ግን ይሄ ቴክኖሎጂ ይሄን ይመስላል። በሚቀጥለው ሳምንት እንግዳ ይዤላችሁ እቀርባለሁ። የመጀመሪያው የዚህ ሲዘን እንግዳዬ ተሻገር ተስፋ ይባላል። በዚህ በአሜሪካን ሀገር በሲሊኮን ቫሊ ቴክኖሎጂ መናኸሪያ በሆነችው አገር ውስጥ በካሊፎርኒያ ብዙ ዓመት ትልልቅ ኩባንያዎች ሰርተዋል። አሁን ደግሞ በራሱ አንትርፕነር በምንለው አይነት መንገድ ራሱ ደግሞ ድርጅቶችን እየሰራ ቴክኖሎጂ ሁኔታዎችን እያንቀሳቀሰ በኢትዮጵያ በዚህም ስራዎችን እየሰራ ይገኛል። የሰላሳ ደቂቃ ቆይታ ነው ከሱ ጋር የሚኖረኝ። ከሱ ጋር ይህንን አንዲስ ቁም ነገሮችን አብረን እንጨበጣለን ያለውን እንቅስቃሴ እናያለን ማለት ነው። አስተያየቶቻችሁ እንደለመዱ ጻፉልኝ፣ ይደርሰኛል። በኢሜይል በፌስቡክ ፔጅ፣ በትዊተር፣ በሁሉም መንገድ ነው የምገኘው በዛ ላይ ብትመጡና ብታገኙኝ ለሁላችሁም ባይሆንም በተቻለ መጠን ለብዙዎቻችሁ ለመመለስ ጥረት አደርጋለሁኝ። በተለይ ፌስቡክ ፔጄን ላይክ ብታደረጉ እዛ ላይ የምጽፈውን ነገር አዳዲስ ነገሮቹን የሚቀጥለው ሾምን እንደሚመስል ይህን ሁሉ ነገር የኔ መረጃ በብዛት ልታገኙ የምትችሉ በፌስቡክ ፔጅ ላይ ነው። ሄዳችሁ ላይክ አድርጉት፣ ተጽፎላችኋል። ያለፉ ሾዎችን ደግሞ የትን ሄጄ የማገኘው ብዙ ጥያቄ ይቀርብልኛል። ያን ነው ማየት ከፈለጋችሁ ኦፊሻል የዩቲዩብ ቻኔል ያለ እሱም ተጽፎላችኋል። በዚያ ሄዳችሁ ያለፉትን ሾዎች ማየት ትችላላችሁ። ሰብስክራይብ ብታደርጉ ደግሞ ያን ዩቲዩብ አዳዲስ ሾዎች፣ የታዩ ሾዎች እዛ ላይ ጊዜያቸውን ጠብቀው ሲለጠፉ ማየት ትችላላችሁ ማለት ነው። ሳምንት እስከምንገናኝ ቸር ሰንብቱ።